ኤቢን እጅና እጇን ይዛ አንቺ የማትረቢ ኮተታም፣ እንዴት ነው ስልኬን አንስተሺ? እንዴት ብትደፍሪ ነው? እንዴት ብትነቂ ነው? ናታንን የጀነጀን ሹብላ፣ ጉድ አፈላች። የአቶ ደረጀ ቤት ባንድ እግሩ ቆመ። ወይዘሮ ማርታ አረባክሽ፣ ተረጋጊ፣ አረባክሽ እያለች ብትለምናትም፣ እትዬ በአሁኑ እንኳ ይበቃሻል የእውነት የነው ምሽ ለኤቢ የምታግዥ ከሆነ የእውነትም አንቺ የእናትነት ጥግ አይደለሽም ማለት ነው ብዬ እንድንቅሽና እንዳላከብርሽ፣ እንዳታደርገኝ። እኔ የሰው ልጅ አከብራለሁ፣ እወዳለሁ። ነገር ግን በዚህ ልክ ማንም ሲነቀኝ ቁጭ ብዬ የማይ ጅል አይደለሁም። እኔ ያራዳ የጎዳና ልጅ ነኝ ብላ ይፋውን ፍርጥረጥ አደረገችው። ኤቢ አራድኑኝ ራድኑኝ እያ ላይ ብትለምንም ማንም ሊያድናት ፈቃደኛ አይደለም። ናታን ታን ኤቢን፣ እንዴት እላዬ ላይ ትጨፍሪብኛለሽ? እንዴት ነው እንደዚህ ያደረግሽው? እንዴት ብደፍሬ ነው የኔን ስሜት ለማወጣጣት የሞከርሽው? ብሎ ኤቢ ላይ እጅጉን ተናደደባት። ወይዘሮ ማርታ እባክህ ተረጋጋ ብትለውም እንኳ እባክሽት፣ እየተየኝ እንደዚህ እያላችሁ ነው ልጅቷን ያቀበጣችኋት። ልጅቱ በጣም አረመኔ እና ስድ ሴት ናት። ስለዚህ እባካችሁን ከዚህ በኋላ ምንም አትናገሩኝ ብሎ ተናዶ ቤቱን ጥሎ ወጣ። ናታን ኤቢ እንኳን ደስ አለሽ። ቆይ አንቺ ለምንድን ነው በዚህ ልክ ራስሽን እንደ ዝዝቅ አድርገሽ የምትመለከችው? ብላ እረግጣት ወጣች። ዳጣዬ ዳጣዬ ከባድ ስቃይና መከራ እያየች ያለች ልጅ ናት። አቶ ደረጀ በጣም ግራ ገባው። ቆይ እነዚህ ልጆች ምንድን ነው የማደርጋቸው ጭራሽ አሁን የዘመድ ሊናት ብዬ አምጥቼ እንኳ ያልተስማሙ፣ አይደለም እህታችሁ ናት ብዬ ልል? ወይ አምላኬ፣ ቆይ ይህ ፈተና መች ነው የማልፈው? እያለ ብቻውን መጠበብ ጀመረ። ሰላም ሰላም፣ ውድና የተከበራችሁ የትርስ ስንድቅ ሚዲያ ቤተሰቦች እንዴ ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር የተመሰገነ ይሁን። ሰላም ነ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ ያመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀ ናታንን እጅግ አድርጎ መከረው። እባክህ እዚህ ቤት ያሉ ልጆች ሁሉ እህቶች ናቸው፣ ወደ ሌላ ስሜት ብታመራ እንኳ ካሁኑ መቆጠብ አለብህ ብሎ ሲለው፣ እረ አባዬ በፍጹም እንደዛ አይደለም። እኔ ኮ ዳጣን የጠራኋት ደብሮኝ ስለነበረ መጽሐፍ ማን በምንም ሲደብረኝ ትንሽ እንድታወራኝ ብዬ ነው። ደግሞ ታውቃለህ እሷ ኮ ያመጣላትን ስለምታወራ ነው እንጂ አይ መስማትማ ሰምቻለሁ። ግን ልጅቷ ቀልጣፋ ስለሆነች ብቻ እኔን የሸወደች መስሏታል። እናም እኔ ደግሞ እንዳይሰማት ብዬ ምንም ነገር እሷን መናገር አልፈልግም። አንተን ግን ትልቅም ስለሆንክ ደግሞም እንደ ልጅ ስለምዘናብህ እንድትጠብቃቸው እፈልጋለሁኝ ብሎ አለው። እሺ አንተ የፈለግከውን ይሁን አባቴ ወደ አውሮፓ ስለሚሄድ አንተና እኔ ጥሩ ጊዜ እናሳልፍ ብላ ለናታን ጥያቄ አቀረበችለት። ኤቢ፣ አባዬ አውሮፓ ሄደ አልሄደ፣ እማዬ ሄደች አልሄደች፣ የአንችና እኔ ፍቅር እኮ የሚያግደው ነገር የለም። ግን እኔ አንችን አልወድሽም አልኩሽ አይደል? እና የምትወደው ዳጣ ነው። እሱን አይመለከትሽም ምድር ላይ እንኳ የእውነቴን ነው የምልሽ። ሴት ቢታጣ አንቺን በፍጹም አላገባም። ምክንያቱም እስኪ ንገረኝ ምን ይጎልኛል? የሚጎልሽ በጣም ብዙ ነገር አለ። እና ታዲያ ምንድን ነው? ንገረኛ ምከረኛ። ከዛ ቆይችልይ፣ በዚህ አጋጣሚ ልለውጣት እንዴ። እንደዛ ከሆነ ይሄንን ማድረግ አለብሽ። ጓደኞችሽን አክብሪ፣ እህት ወንድሞችሽን አክብሪ፣ እንዲሁም ደግሞ ቤተሰቦችሽን አክብሪ፣ በቃ አልፎም ደግሞ እና ማለቴ ልክ እንደ እኔ አይ ልክ እንደ ዳጣ ብሏ ሲሄድ ትራሱን ባፏፈነች እና መጮህ ጀመረች። ገና ገና ይቀርሻል፣ ገና ትጮህ ያለሽ ብሎ ናታን ተናዶባት ወጣ። ሰላምዬ እባክሽ ለናታን ቦታ ብትሰጪው ጥሩ ነው ብላ ዳጣንን እንደ መጀንጀን አለቻት። ሰላም፣ ኧረ እባክሽ ተረጋጊ። እኔ እኮ ናታንን እንደ ወንድም ነው እንጂ የማየው በፍቅር አይነችው አላውቅም። ቆይ ለምንድን ነው እንደዚህ የምትይኝ? እሱ ግን በስስት ነው የሚያይሽ እና ለምን ጊዜሽን አትጠቀሚበትም? አሁን እየመከርሽ ነው መሆን ያለበት። በዛ ላይ ደግሞ እህቴ እኮ ተወደዋለች። ባክሽ ኤቢን ታያት ስሜት ነው እንጂ የእውነታውን ፍቅር ይዟት ነው ብሎች? ነው ከአንቺ ጋር ሲሆን ስታየው በጣም ስለምትናድር ነው። እኔ እንግዲህ ሰላም እዬ ሰላም፣ ስሜትም ይሁን ምንም ይሁን እኔ እሱ አይነካችውን ነገር መንካት አልፈልግም። እባክሽ ተይኝ። እኔ በዛ ላይ ገና ልጅነቴን ገና የህይወት ጥያቄ ያልተመለሱልኝ ብዙ ጥያቄዎች አሉ እናም እሱን ሳላጠራ ወደዚህ ህይወት ውስጥ መግባት አልፈልግም እና እኔን ተኝና የራሴን ህይወት ኑሪ ብላ ስት እኔማ ምን ህይወት አለኝ የአንችን ህይወት ላስተካከል እንጂ እያለች ማውራት ጀመረች ምን አልሽኝ አንቺ ደግሞ ስለ እኔ ህይወት ምን አገባሽ ያው እዚህ ቤት እስካለሽ ድረስ ብዬ ነዋ ብላ ሰላምዬ በቅንነት መለሰችላት ዳጣ